ጤና ይስጥልን፣ የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? ዛሬ ረቡዕ ነው። ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮ አገናኝቷል። ዜና ኢትዮጵያ ከዚህ ሰዓት አንስቶ ለሁለት ሰዓታት ያህል ከናንተ ጋር በተለያዩ ጉዳዮች ቆይታ ያደርጋል። ተመልካቾቻችን አብራችሁን ሁኑ። የስድስት ሰዓት አበይት ጉዳዮቻችንን እናስቀድማለን። የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤትነትን ለመደንገግ የወጣው አዋጅ ወደ ሀገር የሚመጣ የካፒታል ፍሰትን እንደሚያሳድግ ተገለጸ። የሀገርን ብሔራዊ ጥቅም ለማስጠበቅ የተጀመሩ ስራዎች ሊጠናከሩ እንደሚገባ ተገለጸ። የውጭ ጉዳይ ሚኒስቴር የ11 ወራት የስራ አፈጻጸም በህዝብ ተወካዮች ምክር ቤት ተገምግመዋል። በኢትዮጵያ ታምርት ንቅናቄ በአፋር ክልል በተለያዩ ዘርፎች የሚሳተፉ የሀገር ውስጥና የውጭ ኢንቨስተሮችን ቁጥር ማሳደግ ስለመቻሉ ርዕሰ መስተዳድር አወል አርባ ገለጹ። ከውጭ የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ጥሪ አቀረቡ። ከዋናው ስቱዲዮ በቀጥታ ስርጭት ከሚተላለፉላችሁ ዘገባዎች በተጓዳኝ ባልደረቦቻችን በተለያዩ ወቅታዊ ጉዳዮች ከደቂቃዎች በኋላ እየገቡ መረጃዎችን የሚያደርሱን ይሆናል። ሞላ አለማየሁ ይታየኛል። በኢትዮጵያ የማይንቀሳቀስ ንብረት አዋጅን በተመለከተ በሕዝብ እንደራሴዎች ምክር ቤት ወይም በሕዝብ ተወካዮች ምክር ቤት ውይይት እየተካሄደበት ይገኛል። ዋና ዋና ሐሳቦችስ ምንድናቸው የሚለውን ይነግረናል የሀገርን ብሔራዊ ጥቅም ለማስጠበቅ የተጀመሩ ስራዎች ሊጠናከሩ ይገባል ተብሏል ይሄ የተባለው የውጭ ጉዳይ ሚኒስቴር የባለፉት 11 ወራት የእቅድ አፈጻጸም ግምገማ በታየበት ወቅት ነው መስከረም ቸርነት አለች ሌላኛው ባልደረባችንም እንደዚሁ በቀጥታ መስመራችን ተመስገን ተስፋ ይገኛል የደቡብ ኢትዮጵያ ክልል ያለፉት የ90 ቀናት በክልል ደረጃ የተያዘውን እቅድ ለማሳካት የተሰሩ ስራዎች ምን ገጽታ አላቸው በየትኞቹ ጉዳዮችስ ተግዳሮቶች እና ስኬቶች አጋጠሙ የሚለውን ያደርሰናል። ሁሉንም ዘገባዎች እየተከታተላችሁ አብራችሁ እንድትዘልቁ እንጋብዛለን። በድጋሜ ቀዳሚ ወደ ሆነው ዜና ልሻገር። በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱ ዓለም ከፕሬዚዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ተገናኙ። አምባሳደር ብናልፍ አንዱ ዓለም ነጩ ቤተ መንግስት ሲደርሱም በኢትዮጵያና በአሜሪካ መካከል ያለውን የረዥም ጊዜ ግንኙነት የሚያንጸባርቅ ዲፕሎማሲያዊ አቀባበል ተደርጎላቸዋል። ይኸውም የመጀመሪያ ግንኙነት በቀጣይ ጊዜያት ለሚደረጉ በርካታ ውይይቶች መጠናከር ትልቅ አስተዋጽኦ እንደሚኖረውም ይታመናል። ኢትዮጵያና አሜሪካ ከ120 ዓመታት በላይ የዘለቀ ጠንካራ ግንኙነት ያላቸው ሀገራት ሲሆኑ በሁለቱ ሀገራት መካከል እንደ ሰላም ጸጥታና ኢኮኖሚ መስኮች ጠንካራ አጋርነት ከመፍጠር አንጻር ያሉ እድሎች ሰፊ ስለመሆናቸው ይነገራል። አምባሳደር ብናልፍ አንዱ ዓለም ከአሜሪካ ውጭ ጉዳይ ሚኒስትር ማርክ ሮቢዮ ጋርም ስለ መገናኘታቸው ተዘግበዋል። በኢትዮጵያ ታምርት ንቅናቄ ባፋር ክልል በተለያዩ ዘርፎች የሚሳተፉ የሀገር ውስጥና የውጭ ኢንቨስተሮችን ቁጥር ማሳደግ መቻሉን ርዕሰ መስተዳደር አወል አርባ ገለጹ። ርዕሰ መስተዳድሩ ሁለት በአዮዲን የበለጸገ ጨው ማቀነባበሪያ ፋብሪካዎችን መርቀው ስራ አስጀምረዋል። በዘርፉ የተሰማሩ ባለ ሀብቶችን በመደገፍ በክልሉ ያለውን ምቅ የማዕድን ሀብት በአግባቡ ለመጠቀምም በትኩረት ይሰራል ብለዋል። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አይሻያሲን በኩላቸው። በበኩላቸው በኢትዮጵያ ታምርት ንቅናቄ በክልሉ የኢንቨስትመንት ዘርፍ የነበሩትን ውስንነቶች በማስወገድ በርካታ ፋብሪካዎችን ወደ ስራ ማስገባት ስለመቻሉ ተናግረዋል። የተመረቁት አልአለስ እና አርዲ በአዮዲን የበለጸገ ጨው የተሰኙ ማቀነባበሪያዎች ሲሆኑ በቀጣይም በተለያዩ ዘርፎች ወደ ስራ የሚገቡ ፋብሪካዎች ስለመኖራቸው ተጠቁሟል። ፋብሪካዎቹ ከ208 በላይ ለሚሆኑ የአካባቢው ነዋሪዎች የስራ እድል መፍጠር መቻላቸው ታውቋል። በቀጥታ ስርጭት እየተከታተላችሁት የምትገኙት የዛሬ ረቡዕ ዜና ኢትዮጵያ እንደቀጠለ ነው። ባልደረቦቻችን በተለያዩ ወቅታዊ ጉዳዮች መረጃዎችን የሚያደርሱበት ዘገባዎች ላይ ደርሰናል። የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤትነትን ለመደንገግ የወጣው አዋጅ ወደ ሀገር የሚመጣን የካፒታል ፍሰትን እንደሚያሳድገው ይታመናል። በአዋጁ ዙሪያ በህዝብ ተወካዮች ምክር ቤት የህዝብ ተወካዮች ምክር ቤት ውይይት እያካሄደ ነው የሚገኘው እዚሁ ጉዳይ ላይ እንቆይና በስፍራ የሚገኘውን ባልደረባችን ሞላ ለማየውን በቀጥታ መስመራችን አግኝተነዋል። ሞላ እንደምን ቆየህ? ሰላም ላንተ። በኢትዮጵያ የማይንቀሳቀስ ንብረት ባለቤትነት በህዝብ ተወካዮች ምክር ቤት የተደረገው ውይይት ረሚታንስን ወይ ደግሞ የውጭ ምንዛሬ ፍሰትን ከፍ ከማድረግ አኳያ ምን ጠቀሜታ አለው ተባለ፣ ንገረን እስኪ መልካም። በዚህ በህዝብ ተወካዮች ምክር ቤት እየተካሄደ የሚገኘው የኢትዮጵያ መንግስት እያዘጋጀው ያለ የውጭ ሀገር ዜጋዎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ ለመደንገግ የተዘጋጀ ያለ ረቂቅ አዋጅ አለ። አዋጁ እንግዲህ ከወራቶች በፊት በህዝብ ተወካዮች ምክር ቤት በንባብ ከተሰማ በኋላ ለሚመለከተው ቋሚ ኮሚቴ ለከተማና መሰረተ ልማት ጉዳዮች ቋሚ ኮሚቴ ተመርቶ ነበረ። በቋሚ ኮሚቴው በዛሬ ሁለት እያካሄደ ያለውም ከባለድርሻ አካላት ጋር የህዝብ አስተያየት መድረክ ነው። ይህ ዛሬ በሚካሄደው መድረክ በዋናነት ይህ ረቂቅ አዋጅ ምን ጠቀሜታ አለውና ምን አላማዎች አሉት በሚል መነሻ ቀርቦ ነበር። ስለ አዋጁ እንደሚታወቀው እንግዲህ በልዑላዊነት አሁን ላይ አገራቶች በትብብርና በትስስር እየሰሩ ከመሆናቸው ጋር የተያያዘ ሁሉም ሀገራት ለውጭ ሀገር ዜጎችም ለሀገር ውስጥም ምቹ ሁኔታን ከመፍጠር አኳያ የራሳቸውን የሆነ ሕግ በማውጣት የተለያዩ ስራዎች ይሰራሉ። ኢትዮጵያም ከዚህ እውነታ የተለየች ባለመሆኑ የውጭ ሀገር ዜጎች በኢትዮጵያ ይህ የቋሚ ንብረት ባለቤት እንዲሆኑ የሚደነግግ አዋጅ ነው እየተዘጋጀ ያለው። ይህ አዋጅ ዓላማው ብሎ ከያዛቸው አንዱ በእኔነት ስሜት ወደ ሀገር ውስጥ ሲገቡ በተለይም እምነት አሳድረው በሀገር ውስጥ ካፒታል ይዘው ስለሚመጡ ይህን የካፒታል ፍሰት ለማሳደግ አላማው ያደረገ መሆኑ እና ከዚሁ ጋር ተያይዞ ደግሞ እንደ ሀገር ከፍተኛ እምቅ አቅም አለ የሚባለው የሪል ስቴት ወይም የቤት ግንባታ ዘርፉን ለማሳደግ የቤት ግንባታ ዘርፍ ላይ ወይም በሪል ስቴት ዘርፍ ላይ ሲሰማሩ ይዘውት በሚመጡ ካፒታል ይህንን የሪል ስቴት ዘርፉን ማስፋፋትና ማጠናከር አላማው እያደረገ መሆኑ ተገልጿል። አዋጁ ከዚህ በተጨማሪም እንግዲህ ይዘውት በሚመጡ ካፒታል ከፍተኛ የስራ እድል መፍጠር ይችላሉ። ከዚሁም በተጨማሪ በሬል ስቴት ዘርፉ ላይ ሲሰማሩ ቴክኖሎጂዎች ይዘው ስለሚመጡ የቴክኖሎጂ ሽግግር ላይም የራሱ የሆነ አስተዋጽኦ እንደሚያደርግ ነው የተጠቀሰው። በአዋጁ ዋና ዋና ጉዳይ ላይ ሲመላከት በዚህ የህዝብ አስተያየት መድረክ ላይ እንግዲህ በዚህ በዚህ አስተያየት መድረክ ላይ የተለያዩ ህብረተሰብ ክፍሎች ጥያቄዎችን አቅርበው ነበር። በዋናነት ይህ አዋጅ በተለይም ህገ መንግስቱ ጋር ተቃርኖ የሚመስል ጉዳይ አለው። መሬት የብሔር ብሔረሰቦችና የህዝቦች ነው መሆኑን ህገ መንግስቱ በተለያዩ አንቀጾች ይደነግጋል። መሬት የማይሸጥ የማይለወጥ የህዝቦች የብሔር ብሔረሰቦች ሀብት ነው ስለሚል እና ለዜጎች ብቻ የሰጠው በመሆኑ ከዚሁ ጋር ያለው ተቃርኖ እንዴት ይታያል። እንዲሁም ደግሞ የውጭ ሀገር ዜጎች የቋሚ ቤትና መሬት ላይ ባለቤት ሲሆኑ የመሸጥ የመለወጥ መብት ስለሚኖራቸው የፍትህ ስርዓቱ የውጭ ሀገር ዜጎችን በምን መልኩ ይመለከታል? ከብሔራዊ ደህንነት አኳያስ እንዴት ይታያል? በተለይም ደግሞ አንዳንድ ተቋማት በብሔራዊ ደህንነት አኳያ እንዳይገቡ የተከለከሉ ዜጎች የታከለከሉ ሀገራት ሊኖሩ ይችላሉ። ይህ የኢሚግሬሽን እና ዜግነት አገልግሎት በአዋጅ ተሰጥቶት የሚሰራው ኃላፊነት ስለሆነ ከተቋማት ጋር ያለው መናበብስ ምን ይመስላል? የሚሉ ሀሳቦች ተነስተዋል። እንዲሁም ደግሞ እንግዲህ አዋጁ ሚኒመም ወይም ዝቅተኛው ሪኳየርመንት የውጭ ሀገር ዜጋ በቤት ባለቤት ለመሆን 150 ሺ ዶላር ይዞ መምጣት አለበት የውጭ ምንዛሬ የሚል መነሻ ተቀምጧል። ና ይህ በዋና ከተማ አዲስ አበባ፣ በክልሎች ና በወረዳዎች የተለያየ መጠን ቢሆን አይሻልም ወይ? እንዴት በአንድ ብቻ መጠቅለል ተቻለ? የሚለው ና ከዚሁ ጋር ተያይዞ 150 ሺ ዶላር ይዞ መቶ አንድ ቤት መግዛት የቻለ እና በብዙ ሚሊዮኖች ደግሞ የገዛስ እኩል እንዴት ትሪት ይደረጋሉ የሚሉ ከተቋማት ሌሎች ተቋማት የሚያስተዳድሯቸው በሌሎች ተቋማት የተቋቋሙበት ሕጎች ስላሉ ከእነሱ ጋር ያለው መናበብ ምን ይመስላል የሚሉ ጥያቄዎች ተነስተዋል። አሁንም ጥያቄዎች እየተስተናገዱ ነው የሚገኘው ማጠቃለያ ሀሳብ አልሰጠም። ምናልባት በሰባት ሰዓቱ ደግሞ ምላሾችን ይዘን እንመልሳለን። ለአሁን ያለ መረጃ ይህን ይመስላል። ባልደረባችን ሞላ ለማየሁ በገታ መስመራችን ከስፍራው መረጃዎችን ስላጋራህ እናመሰግናለን። መልካም ቀን ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃ የሚሰጡባቸው ጉዳዮቻችን ቀጥለዋል። ፈተናዎችን ወደ እድል ቀይሮ የተሻለ ውጤት በማስመዝገብ ሀገራዊ ብልጽግናን ለማረጋገጥ መስራት እንደሚገባ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ አሳሰቡ። ባለፉት ዘጠና ቀናት እንደ ክልል የተያዘውን እቅድ ለማሳካት በተደረገው ጥረትም አበረታች ውጤት ስለመገኘቱ ገልጸዋል። በወላይታ ሶዶ ከተማ የዘጠና ቀናት የእቅድ አፈጻጸም ግምገማ መድረክ እየተካሄደ ይገኛል። ይህንን ጉዳይ በተመለከተ ተጨማሪ መረጃ ሊሰጠን ሪፖርተራችን ተመስገን ተስፋዬ በቀጥታ መስመር ላይ ነው የሚገኘው። ተመስገን እንደምን ቆይተሃል? በዘጠና ቀናት የዕቅድ አፈጻጸም ግምገማው ላይ ባለፉት ዘጠና ቀናት ምን ምን ጥሩ ነገሮች ተሰሩ? የነበሩ ክፍተቶችም በውይይቱ ላይ የተነሳውን ሀሳብ አካተ ንገረን። አመሰግናለሁ። እንግዲህ በደቡብ ኢትዮጵያ ክልል ደረጃ ከመጋቢት ወር ጀምሮ ላለፉት ዘጠና ቀናት አጠቃላይ አመራሩ የለውጥ ስራዎችን ወደፊት ማራመድ እንዳለበት ያመላከተ መድረክ ተካሂዶ አልፏል። በዛ መነሻ እስካሁን ድረስ የተፈጸሙ ስራዎች በአጠቃላይ ምን ይመስላሉ የሚለው የሚገመገምበት መድረክ ነው በአሁኑ ሰዓት እየተካሄደ የሚገኘው። የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ በዚህን ወቅት እንደተናገሩት ፈተናዎችን ወደ እድል የመቀየር ጉዳይ በአግባቡ ልንጠቀምበት የሚገባ ጽንሰ ሀሳብ መሆኑን አስምረውበት አንስቷል። ይህንንም ተከትሎ ባለፉት ዘጠና ቀናት እንደ ደቡብ ኢትዮጵያ ክልል አመራሩ የተሰጡ ተልእኮችን በአግባቡ ከመወጣት አኳያ ያከናውናቸው ተግባራት አበረታች መሆናቸውን ነው ያነሱት። በተለይም በሁለተኛው የብልጽግና ፓርቲ አጠቃላይ ጉባኤ የተላለፉ የውሳኔ አቅጣጫዎችን ወደ መሬት ከማውረድ አኳያ የነበሩ አፈጻጸሞች ምን ይመስላሉ የሚለውን መለስ ብሎ መገምገም መቻሉን ነው ያነሱት። ይህንንም ተከትሎ በክልሉ አጠቃላይ አመራሩ አቅጣጫ ወስዶ ወደ ተግባር በገባበት አካባቢዎች የተሻለ ውጤት መመዝገቡን ማየት ችለናል ሲሉ እርስ መስታዱ በመድረኩ ተደምጠዋል። በቀጣይ ጊዜያቶችም ደግሞ ይህንን መነሻ ማድረግ ሰላምን የማጽናት ጠንካራ ፓርቲን የመገንባት እንደዚሁም ደግሞ ማህበራዊ ስኬቶችን የማስመዝገቡ ስራም በቀጣይ ጊዜያቶች ተጠናክሮ ሊቀጥል የሚገባ ጉዳይ መሆኑን አስምረውበት አንስተዋል። ይህንን ለማድረግ ደግሞ የተቋማትን የማሻሻሉ ስራ ጎን ለጎን የሚከናወን አበይ ተግባር መሆኑን ገልጸዋል። አመራሩ በቀጣይ ጊዜያቶች ሌላ ተጨማሪ የዘጠና ቀን እቅድ ይዞ እስከ ጳጉሜ አምስት ድረስ ባለው የተሻለ ውጤት ለማስመዝገብም ተግቶ መስራት እንዳለበት ነው መልእክታቸውን በዚህን ወቅት ያስተላለፉት። የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ የሆኑት አቶ ገብረ መስቀል ጫላ በበኩላቸው በመንግስትና በፓርቲ አማካኝነት የሚሰሩ ልማታዊ ስራዎችን ከዳር ለማድረስ ባለፉት ዘጠና ቀናት እቅዱን መልሶ ገምግሞ ማየቱ የተሻለ ውጤት እንዲገኝ መነሻ መሆኑን አንስቷል። በዚህ መነሻ ደግሞ አሁንም በቀጣይ ጊዜያቶች የሚከናወኑ የዘጠና ቀን እቅድ የተለየ ትኩረት ተሰጥቶት ሊሰራ የሚገባ መሆኑን አስምረው አንስቷል። እስከ ጳጉሜ አምስት ድረስ ባለው አመራሩ አሁን በሚደረገው የውይይት መድረክ መነሻ ወደ መሬት የሚያወርድበትን አቅጣጫ ይዞ የጋራ መግባባት ላይ መድረስ ወደ መሬት የማውረድን ስራም አጠናክሮ ያስቀጥሏል ሲሉም ተደምጠዋል። የተለያዩ ሀሳቦች ባለፉት ጊዜያቶች ምን ተፈጸመ? ምንስ ውስንነት አለ? የሚሉ ጉዳዮችን አስመልክቶ አጠቃላይ ክልሉ አመራር የተሳተፈበት መድረክ የመሆኑን ያክል ሀሳቦችና ጥያቄዎች ተነስቶ ወደ መግባባት ይደረስበታል ተብሎ ይጠበቃል። ለጊዜው በእኔ በኩል ያለው ይህንን ይመስላል። እናመሰግናለን። ተመስገን፣ ጥሩ ቀን

ተመልሰናል ሸጎሌ አካባቢ ከሚገኘው የኤቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙት የዛሬ ረቡዕ ተወዳጁ የዜና ሹር ዜና ኢትዮጵያ እንደ ቀጠለ ነው። የተወደዳችሁ በቀጥታ ስርጭት ባልደረቦቻችን የምናገኝባቸው ዘገባዎችም እንደዛው። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ እየተከናወኑ ያሉ የዲፕሎማሲ ጥረቶች ተጠናክረው መቀጠል እንዳለባቸው በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የውጭ ጉዳይ ሚኒስቴርን የ2017 ዓ.ም የ11 ወራት የእቅድ አፈጻጸም ግምገማን እየተመለከተ ይገኛል። እዚህ ጉዳይ ላይ ለምንቆየው ይህንን ሁነት እየተካተለች የምትገኘው ዘጋቢያችን መስከረም ጨርነት ተጨማሪዎች ልታጋራን በቀጥታ መስመራችን ትገኛለች። ሰላም ላንቺ መስከረም፣ እንደምን ቆየሽ? እየተከናወኑ ያሉ ለመሆኑ የዲፕሎማሲ ስራዎች ምን ውጤት አመጡ? ባለፉት 11 ወራት የኢትዮጵያ ብሔራዊ ጥቅም ሲባልስ እንደው ማሳያዎቹ የትኞቹ ናቸው ተባለ። አመሰግናለሁ። ሰለሞን የውጭ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በ11 ወራት የባለፉት 11 ወራት የውጭ ጉዳይ ሚኒስቴርን እንግዲህ አፈጻጸም ይቅድ አፈጻጸም እየገመገመ ነው የሚገኘው በዚህ መድረክ ላይ እንግዲህ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባላትን ጨምሮ እንዲሁም ደግሞ የውጭ ጉዳይ ሚኒስትር ዶክተር ጊዲዮን ጢሞቴዎስ እና ሌሎች የሚኒስቴር መስሪያ ቤቱ ተጠሪ ተቋማት አመራሮች ኃላፊዎች በተገኙበት ነው ግምገማ እየተደረገ የሚገኘው ማለት ነው። በዚህም ላይ እንግዲህ የውጭ ጉዳይ ሚኒስትር ጊዲዮን ጢሞቴዎስ እንደነገሩት ባለፉት አስራ አንድ ወራት የኢትዮጵያ ብሔራዊ ጥቅም ማስጠበቅ የሚችሉ የተለያዩ የዲፕሎማሲ ስራዎች ሲከናወኑ እንደነበረ ገልጸዋል። በተለይም ደግሞ የጎረቤት ሀገራት ላይ ትኩረት በማድረግ ወዳጅነትን በማጠናከር እና በማብዛት የተለያዩ ዲፕሎማሲያዊ ግንኙነቶችን በማጠናከር የሀገሪቱን ብሔራዊ ጥቅም ለማስጠበቅ ያስችላሉ የተባሉ ግንኙነቶች ሲደረጉ እንደነበረ ነው የገለጹት ማለት ነው። ከዛም በዘለለ ደግሞ ከተለይ ከጎረቤት ሀገራት ጋር በልማት ለመተሳሰር በመስራት ረገድ እንግዲህ ኢትዮጵያ ለጎረቤት ሀገራት ኤሌክትሪክ ከመሸጥ ጀምሮ ወደ ኬንያ የነበረውን አስታውሰው። በአጠቃላይ ግን ትኩረት ተደርጎ እየተሰራ የሚገኘው የሀገሪቱን ብሔራዊ ጥቅም ሊያስጠብቁ የሚችሉ የውጭ ግንኙነቶችን ሲገልጹ ነበረ። በኢትዮጵያም እንግዲህ የተለያዩ የስራ ኃላፊዎችና አመራሮች ጠቅላይ ሚኒስትር አብይ አህመድን ጨምሮ ወደ ተለያዩ ሀገራት እያደረጓቸው የነበሯቸው ጉዞዎችም ይህንኑ ሊያሳኩና የሀገሪቱን ብሔራዊ ጥቅም ሊያስጠብቁ በሚችሉ መንገድ መሆናቸውን ነው የገለጹት ማለት

ውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ደግሞ በዋናነት ካነሷቸው ጥያቄዎች መካከል ኢትዮጵያ እንግዲህ ባለፉት ጊዜያቶች ትኩረት አድርጋ ስትሰራባቸው የነበሩ በዋናነት የባህር በር የማግኘት ጉዳይ ምንዱ ተጠቃሽ መሆኑን አንስተዋል። ከአንካራው ስምምነት በኋላ ምን ላይ የተደረሰ፣ አሁንስ ቢሆን የባህር በር ለማግኘት ኢትዮጵያ እያደረገች ያለው ጥረት ምን ይመስላል የሚለው አንደኛው ነው። ሌላኛው ደግሞ እንደሚታወቀው የአባይ ተፋሰስ ሀገራት ማዕቀፍ አለ። በተለይ ደግሞ በዋናነት ይህን ማዕቀፍ ተግባራዊ ለማድረግ የሚያስችሉ ሀገራት በፈረማቸው ይታወቃል ይታወቃል ነገር ግን ወይም ሀገራቱ ከፈረሙ በኋላ ወይም ይህንን ማዕቀፍ ተፈጻሚ ለማድረግ የሚያስችሉ ሚኒማም የሆኑ ሀገራት ከፈረሙ በኋላ ነገር ግን ወደ ስራ አልተገባበትም ስለምን የሚሉ ጥያቄዎች ተነስተዋል። ሌላው አሁንም ቢሆን በተለያዩ ዓለም ክፍሎች የሚገኙ ኢትዮጵያን ባልተመቸ ሁኔታ ውስጥ የሄዱ ወይም ደግሞ በህገ ወጥ መንገድ ሄደው ዜጎች ባልተመቸ ሁኔታ ውስጥ ይኖራሉ ና እነዚህ ዜጎች እንዲመቻቸው በማድረግ ወደ ሀገራቸው እንዲመለሱ በማድረግ የተሰሩ ያሉ ስራዎች ምን ይመስላሉ? በቋሚነትስ ደግሞ ህገ ወጥ የሆኑ ስደቶችን ለማስቆም እየተሰሩ ያሉ ከፖሊሲ ከፖሊሲና ማሻሻያ ስራዎች ጋር በተገናኘ ምንድን ናቸው የሚሉ ጥያቄዎችም እንዲሁ በቋሚ ኮሚቴው አባላት በኩል ተነስተዋል ማለት ነው። በዚህም እንግዲህ ምላሽ ከተሰጠባቸው ጉዳዮች መካከል አንደኛው የባህር በር ጉዳይ ኢትዮጵያ አሁንም ቢሆን በባህር በር ጉዳይ በሰቶ መቀበል ግ እንግዲህ የተቻላትን ያህል ጥረት እያደረገች አሁን ቢሆን የተለያዩ ስራዎች የተሰሩ እንደሚገኝ እና መቼ መቼም ቢሆን ይሄን ወደፊት ለፊት አምጥታ የምትጠይቀው ጥያቄ መሆኑን የባህር በር ጉዳይ የተነሳ ነው ማለት ነው። ሌላው የአባይ ተፋሰስ ሀገራት ሀቀት እንግዲህ ለምን ተፈጻሚ አልሆነም ተብሎ ለተነሱ ጥያቄዎች ደግሞ እንግዲህ በተለይ ሙሉ በሙሉ የአባይ ተፋሰስ ሀገራት አለመፈረማቸው ይታወቃል። ይህንን ስምምነት አሁንም ቢሆን ትንሽ እድል እንስጣቸውና ወደ ስምምነቱ መጥተው መፈረም የሚችሉ ሀገራት ካሉ ከዛው በኋላ ደግሞ ወደ አፍሪካ ህብረት መግባቱ ይታወቃል። ራሱን የቻለ ደግሞ ተቋም ያስፈልገዋል እና ይህንን መምራት የሚያስችል እነሱን ስራዎች እስኪሰሩ ድረስ መሆኑን የተገለጸው። ሌላው በዚህ መድረክ ላይ እንግዲህ በዋናነት በግምገባው ከተነሱት መካከል በኢትዮጵያ በውጭ ሀገራት የሚኖሩ ዜጎችን በተመለከተ ባልተመቸ ሁኔታ የሚኖሩ ዜጎችን የተመለከተው ጥያቄ ነው። ይህም እንግዲህ ባለፉት እንግዲህ 11 ወራት ከ130 ሺህ በላይ የሚሆኑ ኢትዮጵያንም እንግዲህ ከተለያዩ ሀገራት ባልተመቸ ሁኔታ የሚኖሩ ዜጎችን ወደ ሀገር ውስጥ እንዲመለሱ ማስቻሉ ነው የተገለጸው። ከዛም ውጪ ደግሞ ባሉበት ሁኔታ ውስጥ የተመቸ ሁኔታ እንዲኖር በማድረግ ውስጥ እንግዲህ ጥረት እየተደረገ መገኘቱ ነው እየተገለጸው። በዋናነት እንግዲህ ትኩረት ተደርገው ከተነሱ ጥያቄዎች መካከል እነዚህ ናቸው። የሀገሪቱን ብሔራዊ ጥቅም ሊያስጠብቁ የሚችሉ የሁለትዮሽ ግንኙነት ከአፍሪካ ሀገራት ጋር ወይም ከጎረቤት ሀገራት ጋር የሚኖረው እንዲሁም ደግሞ ኢትዮጵያ ባለም አቀፍ መድረክ ያላትን ተደማጭነት ከፍ ሊያደርጉ የሚችሉ የተለያዩ ስምምነቶች እየተደረጉ ይገኛሉ ነው የተባለው። በዚህም እንግዲህ በተለይ በኢኮኖሚውም እንግዲህ ተጠቃሚ መሆን የምትል የምንችልበት እንደነ ብሪክስ የመሳሰሉ የባለብዙ ወገን ግንኙነቶችንም ማጠናካ እየቀጠለች እንዳለች ነው እየተገለጸው። በአጠቃላይ ግን አሁን ላይ የተሰሩ ያሉ ስራዎች በዲፕሎማሲ መስክ የተሰሩ ስራዎች እንግዲህ በል የሚያሰኙ መሆናቸው ተነስቷል። ታዲያ የዜጎችን ብሔራዊ ጥቅም ማስጠበቅ በሚቻልበት አጠቃላይ ሀገሪቱ ብሔራዊ ጥቅም ልታስጠብቅ በምትችልበት መልኩ የዲፕሎማሲ ስራዎች ተጠናክረው ሊቀጥሉ እንደሚገባ ነው የተገለጸው። ባልደረባችን መስከረም ችርነት ከስፍራው ሰፋ ላለው መረጃዎች ይህ እናመሰግናለን። መልካም ቀን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ፣ ተመልካቾቻችን። ወደ ውጭ አጫጭር ዘገባዎቻችን ደግሞ እንሻገራለን። ሩሲያ ካይፍ በተሰኘ የዩክሬን ከተማ ላይ በሰነዘረችው ጥቃት ቢያንስ 15 ሰዎች ሲሞቱ ከ116 በላይ ደግሞ መቁሰላቸውን የካይፍ ከተማ ባለስልጣናት አስታወቁ። ሩሲያ ከ440 በላይ አውሮፕላኖችንና በ32 ሚሳይሎች በመታገዝ ነው በዩክሬን ላይ ጥቃቱን የሰነዘረችው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጥቃቱን በተመለከተ በሰጡት መግለጫ በቅርብ ወራት በዩክሬን ላይ ከተፈጸሙ ጥቃቶች ሁሉ እጅግ እየከፋው ነው በማለት ገልጸውታል። የነፍስ አድን ቡድኖችም በጥቃቱ የሞቱትንና የተጎዱትን የሚሰሩትን ግለሰቦች ለማውጣት እየተረባረቡ ይገኛሉ ተብሏል ይህ ጥቃት የተፈጸመው በሩሲያና በዩክሬን መካከል ሁለት ዙር የሰላም ድርድር ከተደረገ በኋላ ነው ሲል የዘገበው ፍራንስ ቱዌንቲ ፎር ነው በሌላ ዓለም አቀፍ ዜናም የቻይና ፕሬዚዳንት ሺ ጂንፒንግ በመካከለኛው ምስራቅ የተፈጠረውን ውጥረት እየተባባሰ ስለመምጣቱ ተከትሎ ጉዳዩ የሚመለከታቸው ወገኖች ውጥረቱን ለመቀነስ አፋጣኝ እርምጃ እንዲወስዱ ጠየቁ ፕሬዚዳንቱ ይህንኑ ያሉት በካዛኪስታን አስታና ከተማ በተደረገው ሁለተኛው የቻይና መካከለኛው እስያ ሀገራት የመሪዎች ጉባኤ ላይ ሲሆን እስራኤል በኢራን ላይ በወሰደችው ወታደራዊ እርምጃ ሳቢያ እየጨመረ የመጣው ውጥረት እንዳሳሰባቸው ገልጿል። ፕሬዚዳንቱ ቻይና የሌሎች ሀገራት ሉዓላዊነት ደኅንነትና ክልላዊ አቋም የሚጻረርና ወታደራዊ እርምጃም እንደምትወስድ ሺጂፒንግ ተናግረዋል። ሁሉንም ወገኖች በተቻለ ፍጥነት በአካባቢው ሰላምና መረጋጋት እንዲሰፍን ችግሮችን በምክክር እንዲፈቱ ጠይቀዋል። ለዚህም ቻይና አስፈላጊውን ሁሉ ድጋፍ እንደምታደርግ ፕሬዚዳንት ሺጂፒንግ መጠየቃቸውን የዘገበው የቻይናው ማዕከላዊ ቴሌቪዥን ሲጂቲኤን ነው። በሌላ የውጭ ዘገባ የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ጥሪ አቀረቡ። ትራምፕ በማህበራዊ ትስስር ገጻቸው ባጋሩት ጽሁፍ የኢራንን የአየር ክልል ሙሉ በሙሉ ተቆጣጥረናል ብለዋል። በእስራኤልና በኢራን መካከል የተጀመረው ግጭት እየተባባሰና ና በአጸፋዊ ምላሾች ታጅቦ ስድስተኛ ቀኑን ይዟል። የቡድን ሰባት ሀገራት ስብሰባን አቋርጠው ወደ ሀገራቸው የተመለሱት ፕሬዚደንት ዶናልድ ትራምፕ የኢራንን የአየር ክልል ሙሉ በሙሉ ተቆጣጥረነዋል ኢራንም ያለምንም ቅድመ ሁኔታ ታ እጅ እንድትሰጥ የሚል ጥሪያቸውን አቅርበዋል። ዶናልድ ትራምፕ አክለውም የኢራኑ ሃይማኖታዊ መሪ አያቶላ አሊ ሆሚኒ የት እንዳሉ እናውቃለን፣ ነገር ግን ለጊዜው እሳቸውን መግደል አንፈልግም ሲሉም ተደምጠዋል። መረጃው የቢቢሲ እና የሲኤንኤን ነው።